አብስረኒ ብስራተ ጽድቅ፣ የሚቀጥለው ጥያቄ የቤተ ክርስቲያን አገልጋይ የሚባሉትን ጨምሮ በሶሻል ሚዲያ የሚተላለፉ ትምህርቶች ግርታን የሚፈጥሩና ከቤተ ክርስቲያን አስተምህሮ ይልቅ የግል ምልከታ የሚመስሉ ሀሳቦች ለምሳሌ በገድላት፣ በድርሳናት እንዲሁም በእመቤታችን ቅድስት ድንግል ማርያም ላይ ጥንተ እብሶን መሠረት ያደረጉ ትምህርቶች ይደመጣሉ። የምንሰማቸውን ትምህርቶች እንዴት አድርገን እንለይናል? ያው በጠራቸው ለመምህር ያረጋ የቀደሙ ሰበር ነው። እንዴት እንደምመልሰው አላውቅም፣ ባጭሩ የተወሰኑትን ዝም ብዬ ጉዳዮችን ለማንሳት ሞክር። አንደኛ የሚባሉትን ጉዳዮች በደንብ ጊዜ ሰጥቶ መስማት ይፈልጋል። አሁን ብዙ ጊዜ ችግሩ ሰው በተቆራረጠ ነገር የገባው የተረዳ የሰማ እየመሰለው ነው። ስለዚህ አንደኛ ጉዳዩን በተመለከተ በቂ ጊዜ ሰጥተው ማዳመጥ፣ በአንድ ደቂቃ፣ በሁለት ደቂቃ በተቆረጠ በቲክቶክ በሆነ ፍራክሽን ኦፍ ሰከንድ ጉዳይ እንዲህ ተባለ፣ እንዲህ ያልተባለ ማለት ነውር ነው። በቃ ሌላ ምንም ነውር ነው። እንኳን ቃል እግዚአብሔር ጨዋታ እንኳን ቁጭ ብሎ መስማት አያስፈልገው? እንዲህ ከጨዋታ ማለት ነጥቆ እንዲህ ተባባሉ፣ እንዴት ይባላል? አንድ አልፏን ትልቅ አባት ነበሩ፣ በረከታቸው ይደሩ ነበረ። ትልቅ አባት ነበሩ፣ ግን ጉባኤ ይወዳሉ፣ ግን እንቅልፍ ያስቸግራቸዋል። ስለሸመገሉ ነው፣ ስኳር አለባቸው፣ ሸምግለዋል። እና ጉባኤ ላይ ይመጡና ይተኛሉ እና ድንገት ሲነቁ ያ በዛ ቅጥበት የሚባለውን ነገር ይሰሙና፣ በዛ ሰዓት የሆነ ነገር ካለ ዝም በል አቁም ነው የሚሉት። እና አንድ ሰባኪ ያለ ይህ ነገር ክርስቶስ እያስተማረ ነው። እና አሪዮስ አንስቶ መሰለኝ በጣም ጊዜ ቆየ። እና አሪዮስ እንዲህ ይላል ወልድ ፍጡር ይላል ምናምን ምናምን ብሎ ልክ ዝች ላይ ደኩ አንተ አይባልም አንተ ዝም በል ምናምን እያለ በቃ ትንቅ ነው ጊዜ እና እንደዚህ የተቆረጠ ነገር ሰምተው እንዲህ ይባላል እንዲህ ይባላል የሚሉዋሉ። አንዱ ችግር እራሱ ይ ሰዓት ወስዶ በደንብ ተደጋግቶ መስማት ይፈልጋል እ ቃል እግዚአብሔር በሆነ ጨዋታ እንኳን እንደዛ ይፈልጋል። እና አንዱ ጉዳዮችን በትክክል ጊዜ ሰጥቶ በተቆራረጠ ነገር ሳይሆን መስማት ነው። ሁለተኛ ጉዳዮችን ወይም ግለሰቦችን ማለት ነው የተለያየ ነገር ሲሉ ሰማ ይባላል ያሉትን የሰማ ነው ወይስ ሰዎች አሉ ያሉትን ሁለት በጣም የተለያዩ ነገሮች ናቸው። ሰዎች እገሌ አለ የሚሉትና እገሌ የሚለው በጣም ብዙ ጊዜ የተለያየ። እኔ እውነተኛ ኢትዮጵያውያን ብሎ ማጠቃለል በጣም ከባድ ነው። ግን እኔ በዚች እድሜ እና ልምዴ ካየሁት አንድ የእኛ ድክመት ብዬ የማስበው ብዙ ጊዜ በካና ስልጠና በሚገጠመኝ ሰው የተናገረው ሰው እዛው እያለ ሰውየው ያላለውን እነሱ ግን ያለ የመሰላቸውን ቅድም እኮ እንዲህ ተብሎ ብለው ደግሞ እኮ እንዲህ ተብሏል ብለው መጠየቅም ኮ የው ነው እንደተባለ አድርገው በዛ የራሳቸውን ሀሳብና ጥያቄ ይቀጥላሉ። ይሄ ይኖር ነው፣ እንዲህ ተብሎ ይሆን፣ እንዲህ የተባለ መስሎኝ ብሎ ተጠንቅቆ መጠየቅ የሆኑ ነው። ለሰዎች ለሌላው ሰው ሀሳብ ብዙ አይጨነቁም። የሚጨነቁ የተወሰኑ ጥቂቶች ይኖራሉ፣ ግን ብዙ ጊዜ ችግር የሚፈጥሩትም ጥሮዎቹ ስላልሆኑ ሌላው ሰው ያለውን ነገር ከፈረሱ አፍ እንደሚባለው ከራሱ ያለውን መስማት በጣም አስፈላጊ። ሚስ ሪፕሬዘንቴሽን በጣም ነው ያለው። ይሄ በወንጌልም ተጽፎ የምናገኘው ችግር ነው። ጌታችን ይህን ቤተ መቅደስ አፍርሱት በሶስት ቀን አነሳዋለሁ ብሎ ነበር አለ። ከሳሾቹ ለታር ምን አሉ? ምናልቀ የከሰሱት ቤተ መቅደስን የምታፈርስ በሶስት ቀን የምታነሳ ሆይ? ራስህን አድን እና ይህም ቤተ መቅደስ አፈርሳለሁ ብሏል ብለው በጣም ቤተ መቅደሱ ባይሁድ ዘንድ ትልቅ ቦታ ስለነበረው ቤተ መቅደሱን እንደሚያፈርስ አድርገው ተናገሩ። ሁ ነገር በጣም የተቀራረበ እሱ ግን ቤተ መቅደስ ያለው ምኑን ነበር ያ በሰብ ዓመት የሚፈርሰውን ከብሎኬድ ከምራምድ የተሰራ አለ ማን ነበር ቤተ መቅደስ ያለው ሰውነቱን እና በደንብ ለይተው ቅጥነተ ሕሊና የሚባለው በደንብ ለይቶ በልቶ መረዳት ይፈልጋል። እጅ ቃሉ መቅደስ ብሏል መቅደስ ብሏል ያው ነው እና ብዙ ሰው ሰውን ሚስ ሪፕሬዘንት በማድረግ የሚደሰት ሁሉ ያለ እስኪመስል ድረስ እግዚአብሔርን ደስ የሚያሰኝ እስኪመስል ድረስ የሌሎችን ሀሳብ በጣም ባለሆነ አበላሽተው ማቅረብ የሚፈልጉ ሰዎች አሉ። አንፎርቹኔትሊ ሆን ነው እና ተባለ የሚባለው ጉዳይ ከራሱ ከፈረሰው አፍ መስማት ያስፈልጋል፣ በትርጁማን በምን ሳይሆን ሁለተኛ ሶስተኛ ለዕቅበተ እምነት ተብሎ ከማያምኑ ሰዎች ጋር በሚደረግ ተዋጽኦ የሚነገሩ ነገሮች የራሳቸው መንገድ አላቸው እና ያንን ታሳቢ ማድረግ ያስፈልጋል። ምን ማለት ነው? ለሚያምን ሰው ትምህርት የሚሰጥበት መንገድ እና ከማያምኑ ሰዎች ጋር በሚደረጉ ተዋሶዎች ሃይማኖትን ለማስረዳት መልስ ለመስጠት የሚካሄድበት መንገድ ሁሌ አንድ ላይሆን ይችላል። አሁን ምንድነው ችግሩ? ሚዲያ ሁሉን የሚቀርጽና በምን አውድ በምን መንገድ እንደተባለ አይነግርም፣ ግዝ ብሎ ያወጣዋል እና አንዱ ከዚህ ጋር የሆነን ጉዳይ ተሰራ ሚዲያ ላይ የት ቦታ እንደተቀረጸ በምን ምክንያት ያ ትምህርት እንደተሰጠ ለእነማን እንደተሰጠ ከጀርባ ያለው ኮንቴክስት አውድ ችግር ፈተና ምን እንደነበረ ስለማይነግረን ለመረዳት ያስቸግረን። ያንን መረዳት በጣም አስፈላጊ ነገር ኮንቴክስት በጣም ወሳኝ ነው። አውድ በጣም ወሳኝ ነው። እንግዲህ ፕሮቴስታንቶች አሁን የሮሜን የገላትያ ያን መለች ሁሌ መከራ የሚሰሳቶ ለምንድን ነው የተጻፈበትን አውድ ባክግራውንድ ስር ስለማያውቅ ነው አሁን አሁን እየመጣ ነው ዘኒው ምንድን ነበር ዘኒው ምን ኦምፓል ሚል ነገር መጣ ዘኒው ፓራዳይም ነው ዘኒው ምንድን ነው ይባላል የቅዱስ ጳውሎስን መክታት ፕሮቴስታንቶች ሳይቀር እስከዛሬ የተሳሳተበት መንገድ የተረዳንበት መንገድ ተሳስቷል እያሉ ወደ ኦርቶዶክስ አረዳድ የሚያስቡት ሮሜ ገላትያን የተረዳንበት መንገድ ተሳስተናል እያሉ ወደ ጥንታዊ አረዳድ ለመጣት እየሞከሩ አዲስ አረዳድ እየመጣ እያመጣቸው እና ሳይረዱ ይሄድና በቃ ጸጋ እንዲህ ብሏል ምን የሚሰጡ ጉዳዮችን በምን አውድ በምን ሁኔታ እንደተነገሩ መረዳት አስፈላጊ ነው። ሚዲያ ላይ ሲወጡ ይህን አውድ አናገኝም። አሁን ብዙ ጊዜ የተቀረጹ ትምህርቶች ሚዲያ ላይ መዋል በጣም ጥሩ የሚሆንበት ጊዜ አለ፣ የማይሆንበት ጊዜ አለ። ለዛ አካባቢ የሚነገር ለሌላ አካባቢ የማይሆናል። ለምሳሌ ቅደ የሜንጅ ህብረተሰብ ተነሳ። ለዛ አካባቢ የሚሰጡ መፍትሄዎች ይኖራሉ። ይህን ካልተዋችሁ አመጋገብ ትቃላ ጠላችሁ ክርስቲያናት ሆኑ ይባላል። ይህ ለሌላ ህብረተሰብ ደግሞ ይከብዳል። ለምሳሌ በሀገራችን ሰሜን የሆነ አካባቢ ፍየል እንኳ እርኩስ የሚል ህብረተሰብ አለ ሲባል ሰምቻ። ያለ ፍየል ፍየል ስጋዋን ሊበላ ቀርቶ ፍየል ራሱ እርኩስ ናት ብሎ ሚያ መቋሚያቸው፣ ራሱ እናቶች ፍየል ከመካባቸው መቋሚያቸውን ጥለው ይሄዳሉ ሲባል ሰምቻ። ስለዚህ ለአንዱ የሚሆነው ለሌላው ላይሆን ይችላል። ሚዲያ ላይ ሲወጣ ግን የሆነ ሁሉ ኮንቴክስት አይነግረንም እና ኮንቴክስቱን መረዳት አፖሎጂቲካሊ ለማያምኑ ሰዎች መልስ የሚሰጥበትን መንገድ የራሱ መንገድ እንዳለው መረዳት አስፈላጊ ነው። አንድ ቅርብ ጊዜ ያረፉ በጣም ትልቅ ሊቅ ሊቃውንት ከሚባሉት ስማቸውን መጥቀሱ ልተው እና በጣም ትልቅ ሊቅ ከሚባሉት አንዱ በጣም የነበሩ ብዙ መምህራን ያፈሩ በሆነ ምክንያት ታስረው ነበር አሉ። እንግዲህ በሃይማኖት ም ዝዙር ራረግ እዛ እስር ቤት እስላሞች በጣም አንድ ጥያቄ ወጥረው ያዟቸው። እሱ ምንድነው እመቤታችን ቆርባለች አልቆረበችም ነው ቆርባለች ካላችሁ የልጇን ስጋ በልታለች ማለት ነው። ካልቆረበች ደግሞ ብለው አጣቂ የሆነ ጥያቄ አመጡ እና የአባት በምን አለፉት በቃ ቁርባን እኮ ስንዴ ነው፣ ስንዴ ብትበላ ባትበላ እናንተ ምን አገባችሁ ብለው በዚህ ነው የመለሱ። ገብቷቸዋል አለ። ምክንያቱም ከዛ ባሻገር ህብስቱ የክርስቶስ ስጋ መሆኑ ወይም የክርስቶስ ደም መሆኑ ኮ ለመናምለኛ የሚሆን ነው። ይህ እነሱ አይመለከታል አሁን የመለሱበት መንገድ ትክክል ነው አይደለም ጀጅመንት ውስጥ እንድንገባ አይደለም። ግን ለማያምን ሰው ለሰነፍ እንደ ስንፍናት መልስለት ይላል። ይሄ ይ እንዲህ አድርጋችሁ መልሱ እንዲህ የሚባል ነገር አለ እና ፖሎጂቲካ የሚደረጉ ነገሮች እንዲህ ያለ ሁኔታ እንዳላቸው መረዳት በጣም አስፈላጊ ነው። ሌላው የቤተክርስቲያን ትምህርት ቤዚክ መሰረታዊ ዶክትሪን አስተምሮ የሆኑና ግላዊ አመለካከት የሆኑ ነገሮች አሉ። እነዚህንም መለየት በጣም አስፈላጊ ነው። አሁን ያን ነገሮች ለዘመናን ሁልጊዜ ቀላል አይደሉ። አሁን ሚዲያዊ ችግሩ ይህን መለየት ለሚችሉ ሰዎች የቀረበውን ላለዩ ሰዎች ስለሚያቀርብ ነው። አሁን ትልቁ ችግሩ ብስል ከጥሬ ድብልቅልቅ ይላል። ሰው ደግሞ አንፎርቹኔት በቴዎሎጂ በጣም ብዙ ሰው አዋቂ ነኝ ብሎ ያስባል። በጣም የሚያሳዝነው፣ የማላውቀው ነገር ሊኖር ይችላል፣ እስኪ ልቆይ፣ ልጠይቅ፣ ይሄ ከአቅሜ በላይ ሊሆን ይችላል የሚል ሰው ካለ እውነት ብፁዕ ነው፣ በእውነት ሁሉም በቴዎሎጂ ኢኳሊ ቨርስ ሊሆነ አዋቂ እንደሆነ አርጎ ያስባል። ግን ለመዳን መሰረታዊ የሆኑ የተገለጡት እውነቶች ለሁላችንም ግልጽ ቢሆኑ፣ ደግሞ ከፍ ያሉ በሊቃውንት ደረጃ የሚያወያዩ ጉዳዮች ደግሞ አሉ። ሊቃውንትን የማይረዷቸው እልፍ ጉዳዮች ሞልተዋል። እንዴት የተረዳ ነው እኮ ምንም ምንም ዜሮ ፖንት ዜሮ ዜሮ ምናምን ቢሆን ነው። ለመዳን የሚያስፈልገን ተገልጦልናል። ከዛ ባሻገር ስንቱንም ነገር አናቀው። ለዚህ ነው ቅዱስ ጊዮርጎሪስ ለማ መለኮት ኦ ዲሰርስ ቴዎሎጂ ይዝ ኖት ፎር ኤቭሪዋን ይላል። ክቡራን ወዳጆች ሆይ ቴዎሎጂ ለሁሉም አይደለም። እና ለሁላችን ማይሆኑ ከፍ ያሉ ጉዳዮች አሉ። በጉባኤ ቤት የሚነሱ ብዙ ጉዳዮች አሉ፣ የሚያወያዩ በሊቃውንት መካከል ብዙ ተዋሳዎች ነበሩ። ያለ መመናድ ላይሆን ይችላል። ግን አሁን ምንድን ሆነ? ሁሉም ቴዎሎጂ ሊቆን ሁሉም አብክ ይሆን። እንዴት ይሆናል? አሁን በእናንተ ሙያ ኢኮኖሚክስ፣ ኢኮኖሜትሪክስ ገብችን አውካብን የሆናል? እ አበላ ብሎ አበላሸት ነው እንጂ የሚሆነው። እንዴት ይሆናል? ሁሉም ኳ እኮ አሁን ያ ነው ነገር ሃይማኖት ላይ ቴዎሎጂ ላይ የተዘነጋው ከበድ ያሉ ከኛ መረዳት በላይ የሆኑ ሊቃውንቱም በዚህ በዛ የሚያያቸው ብዙ ነገሮች መኖራቸው ተዘነጋ እና ሁሉም ቴዎሎጂ ያልሆነ ሁሉም አዋቂ ሁሉም ተቺ ሁሉም በያተንታኝ ሁሉም አብራሪ የሆነ ይሄ በጣም ችግር፣ አንዱ ትልቁ ችግር ይሄ ነው። ሁሉ ተንታኝ ሆነ፣ በገባውም ባልገባውም ኮመንት አድራጊ ሆን። በነገራችን ላይ ብዙ ጊዜ ጉዳዮችን ደግሞ የሚያጋግሉት በዓላማ ኦርቶዶክሳዊ መስለው ሀሳብ የሚሰጡ ናቸው። ልዩነቱን ማጥፋት ይፈልጋሉ። እንዲህ ያሉ አጀንዳዎችን መስጠት ይፈልጋሉ። ምክንያቱም እነሱ ቤት የተፈጠሩ ይሄ ጥንት እኛም ሲወቅሱበት የነበረው እነሱ ዝም ብለው ምንድነው እንጨት ነው የሚያመልኩት አምላኮቻቸው አርባ ምናምን ናቸው ምናምን እያሉ የነበረው ውሸት መሆኑ ተጋለጠ። የእነሱ ስህተት በጣም ስለተጋለጠ በጣም ቤታቸው ሼክ ስላደረገ የለዛ መሸፈኛ የሚፈጥሯቸው አጀንዳዎች አሉ እና እንዲህ ያሉ ነገሮችን በደመረዳት አስፈላጊ ነው እና ዶክትሪን እና ስፔኩሌሽን የሆኑ ማለት ወጥ የቤተክርስቲያን አስተምሮ ይሄ ነው ሊባ የማይባሉ አስተያየት የሆኑ ነገሮች አሉ። ከሊቅ ሊቅ ከሰው ሰው አረዳዱ የሚለያዩ ነገሮች አሉ። እነዚህ መሰረታዊ ዶክትሪን አይደሉም? መሰረታዊ አስተምሮ አይደሉም። አስተምሮ አንድ ነው፣ ትምህርቷ ወጥ ነው። ግን ለምሳሌ ዓለም መቼ ያልፋል የሚለው የተለያዩ አረዳዶች አሉ። ይሄ ምንም ዋና የቤተክርስቲያን ትምህርት ክርስቶስ ሁለተኛ ይመጣል፣ የሚመጣበት ቀን አይታወቅም ነው። በስንተኛው እንደሚመጣ እሱ ብቻ ነው የሚያውቅም ከሊቃን ሊቃውንት ይሄ አስተሳሰብ አረዳድ ሊላ ይችላል። እንዲህ ያሉ በእይታ ስፔኩሌቲቭ የሆኑ ነገሮች አሉ እና እንዲህ ያሉ ነገሮች ሁሉ መረዳት ይጠይቃል፣ ብዙ ነገሮችን መረዳት ይጠይቃል። በመጨረሻ ማነሳው እንዲያው መምህር ነኝ ያለው ሁሉ የሚናገረው ነገር እንደ ቤተክርስቲያን ትምህርት ተደርጎ ደግሞ አይወሰዱም። የአንድ መምህር ሀሳብ ትምህርት የቤተክርስቲያን ሀሳብ የቤተክርስቲያን ትምህርት ተደርጎ የሚወሰደው መቼ ነው። በምን ኮንዲሽን፣ በምን ቅድመ ሁኔታ ወይም በምን መለኪያ ነው ካልን ከቤተክርስቲያን አጠቃላይ አስተምህሮ ትውፊት ጋር የተስማማ ሲሆን ብቻ ነው እንጂ አንድ ሰው በቃ በቃ ተብሎ እንኳን ዛሬ ያለው ይቅርና ካለፉት ቅዱሳን እንኳን ሁሉ ነገራቸው እንዳለ ላይወሰድ ይችላል። እንደ ግል ሀሳባቸው ተደርጎ የሚወሰድ ነገር የሚተው ነገር ሊኖር ይችላል። አንድ ቅዱስ በባጭሩ ላንሳላችሁ? እገሌ ልበላችሁ ደግሞ እንዳትጠሉት ግን በቤተክርስቲያን ትምህርታቸው ከሚጠቀስላቸው በጣም በጣም በጣም ትልቅ አባቶች አንዱ እሱ ለምሳሌ ክርስቶስ በአንሳ ዓመቱ ነው የሞተው ይላል ሌላ ትምህርቱ እንዳለ ተወሳጅ ግን ክርስቶስ በአንስ ዓመቱ ነው የሞተው ይላል መጽሐፍ ላይ አለ መጽሐፍ ላይ ክርስቶስ በአንሳ ዓመቱ ነው የሞተው በስንት ዓመቱ ነው ሰላሳ ሦስት ታዲያ ይሄ አባት እንደዚህ ስላለ እንወስዳለን አኖ ይሄን እንገድፈዋለን ይሄ ኪፕ ይደረገ ሌላም እንደዚህ ያላቸው ነገሮች አሉ፣ እስኪፕ ይደረጋል። ስለዚህ ስኪፕ የሚደረጉ ብዙ ነገሮች አሉ። እነዚህ ለማወቅ ግን ያው በደንብ በቲዮሎጂ በነገር ሃይማኖት ቨርስት መሆን ያስፈልጋል። እና ዝም ብሎ መምህር የተባለው ሁሉ ስላለ በቃ የዚያን አቋም እንደዚህ ነው አይባልም። ከዛ በሻገር ደግሞ ጠንከር ያሉ ያው የኛ እንግዲህ ምን ችግር ነው? ምን እንለዋለን? የመዋቅሩ ያለንበት ሁኔታ ነው። ምንመችስ ሰው እራሱን ምን ይላል ያው ማይከሉ ጠንካራ ቢሆን ኖሮ በዛ መንገድ ይሄድ ነበር። አሁን ያው ማዕከሉን ጊዜ እንደዚህ ሲሆን ሁሉም በየሰፈሩ ዘመን መሳፍንት ይሆናል። ሁሉ በያኝ፣ ሁሉ ተጠያቂ፣ ሁሉ አብራሪ፣ ሁሉ አቋም ያዥ ይሆናል እና ያው የማእከሉ መላላት ይፈጠረብኝ እና እንጸልይ። ማይከሉ ቢጠነክር ሌላውም አርፎ የሚቀመጥበት እና ጥጉን የሚይዝበት ጊዜ ይመጣል ወቅ ተስፋ እናደርጋለን። ግን ዞሮ ዞሮ እንዲ ማንም ቢሆን የተናገረውን ሁሉ በቃ ቤተክርስቲያን አቋም ነው ቤተክርስቲያን ትምህርት ነው ብለን ዝም ብሎ ከመቀበል መጠንቀቅ አለው። ዌይ ኦፍ ቢሊቪንግ ነው የሚባለው ዝም ብሎ ቸኩሎ ወይም ተጥሮ ማመንም በራሱ ችግር ስለሆነ ስፔኩሌቲቭ የሆኑ ጉዳዮች ስላሉ የነዛ መምህራን የግል አስተያየቶች የሆኑ ነገሮች ስላሉ የሚከበሩ የግል አስተያየቶች አሉ፣ ስህተት የሚሆኑ የግል አስተያየቶች አሉ። እነዚህን መለየት ደግሞ ከፍ ያለ መረዳት ስለሚፈልግ እንዲህ ባለ ነገር ብናየው ብንረዳው ጥሩ ይመስለኛል። ግን መሰረታዊ የሆን ጉዳይ ላይ እናተኩር። እኛ ለህታችን የሚጠቅመንን ነገር ለይተን እንስማ። ከዛ ባሻገር ያለውን ጉዳይ አጥንት መቆርጠም ዳቦ መጎርደም ለሚችሉ የሆነ ደግሞ ለነሱን ተውላቸው። ያለ አቅማችን ገና ከወተት ሳንወጣ ያን አጥንት ካልቆረጠም ብለን እንዳንጎዳም ደግሞ ለራሳችን ማሰብ ያስፈልጋል። እንግዲህ እኔ ህን ብያለሁ፣ አባቶቼ ደግሞ የሚጨምሩት ካለ ይጨምራል። እሺ፣ ያው በቂ ነው። እንግዲህ በአቅማችን የሚሆነውን ነገር የተነገረን በተባለው በአሁን ጊዜ ያለው ሁኔታ አባቶቻችን በቅኔ ቤት የሚናገሩት አንድ አባባል አለ። መምህራነ ኮኑ በበደ ሁሉ ፊደላተ ዘፈለቁ ኩሉ ፊደል የቆጠሩ ሰዎች ሁሉ መምህራን ተባሉ። አሁን ጊዜው ችግሩ እሱ ነው። ያም ተነስቶ ያም ተነስቶ አጋጣሚ በሆነ ነገር ታወቀ። ስለዚህ ሁሉም አስተማሪ፣ ሁሉም ሊቅ ሆነ ማለት ነው እና አሁን ግን ሚዛኑን ማወቅ ያስፈልጋል። ማን ነው መምህር የሚባለው የሚለው ቤተክርስቲያናችን የሰራችው ስርዓት አለ። የመጽሐፍት ቤት መምህር ለመባል የት አስመርቆ የት አስመስክሮ እንደሆነ ይታወቃል። በኮሌጅም ቢሆን ይታወቃል። መደወል እና ከዛ ውጭ ሆኖ ዝም ብሎ ስላወራ ብቻ እንደው መጨነቅ ማሰብ አያስፈልግም። እኛ እንደ ምእመንነታችን የሚጠበቅብን አእማዱን ማወቅ ነው። አምስቱ አእማደ ምስጢር ምስጢር ነው። ራሩት የሚለው አይታችሁ እንደሆነ ቅድም መምራችን ሲናገር ከሆነ ሰዎች የሚያውቁት አለ የማያውቁትም አለ በምስጢር የሚታወቅ አለ የማይታወቅም ስላለ ነው። አምስቱ አእማደ ምስጢረ ስላሴ ተብሎ ስለ ስላሴ ተሄዶ ተሄዶ ተሄዶ ተሄዶ አባ ሕርያቆስ እንዳለው መቃመቃ መቃት ሄጄ ተመራምሬ ከዛ በኋላ ዋኝቼ ግን እመለሳለሁ ነው በቃ ሁሉን ነገር ጠንቅቆ መረዳት ስለማይቻለኝ ብሎ ተናግሯል። እና እንደዛ ስለሆነ እኛ አሁን እዛ ውስጥ መግባት አይገባልም። እንዴት እንወቅ የሚለው በቃ መሰረታዊውን እንማል፣ ከዛ ውጭ ያለው ግን ለሚመለከታቸው እንተው የሚል ነው እና በቂያችን ይመስለኛል። ከዚህ በላይ መመራመር ከፈለጋችሁ ትምህርት ቤቶች እንጠቆማቸዋለን ለማለት ነው። ከሰዓታችን አንጻር እንቀጥል አደለም